ግማሽ ጣዖት ግማሽ ታቦት ነን ወይ? እጆቹ ህፃን ለመቀበል የተዘረጉ እጅግ በጣም ብዙ ህፃናት ለሞሎክ እየተገበሩ ይገኛሉ። በምን በውርጃ ስም ማለት ነው። ዛሬም ድረስ ህፃናቶች በየቦታው እየጠፉ ነው፣ በየቦታው እየታደኑ ነው። ቤተደጃፍ ላይ ሆነ ወይም ደግሞ ቤተ አምልኮ ቤተክርስቲያን ጋር ሆነ ከዛት በኋላ ጠንቋይ ጋር የምትሄድ ከሆነ አስመሳይ ነህ። ያጋስተ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 ት ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል። እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋይስት ዓለም ሥላሴ ስም እየጠየቅነ ያለነ እናቶች ድምፅ ያሰማሉ። መልስ እንስጣቸው ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ የቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም፣ ጤና ይስጥልን። በሀገር ውስጥና በመላው ዓለምም የምትገኙ ወደ ቻና ላይ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ይኸው ዛሬም በእግዚአብሔር ፍቃድ ተገናኝተናል። ለዛሬ እንግዲህ በጣም እጅግ አሳሳቢ የሆነ እና የሀገራችንን ታዳጊዎች ሳይቀር እየበላ ደም እየጠጣ ስላለው የሞሎክ መንፈስ ነው የምናወራው። ለዚህ መርሃ ግብር መነሻ የሆነኝ በቆሞስ አባ ሳሙኤል ተሰማ ላይ የተመለከትኩት አንድ መርሃ ግብር ነው። ያ ምንድነው? በልጆቹ ላይ ያደረው መንፈስ ሲናገር፣ በተለይ በአንደኛው ታዳጊ ልጅ ነው። ለእኔ ዶሮ ከሚታረድላቸው ጋር እኩል ታሰናብተኝ ትፈልጋለ። ሊሸኝ ሲል ነው እንግዲህ መንፈሱ ከእነሱ ጋር እኩል ትሸኘኝ ትፈልጋለ። እኔ እኮ ህፃን ልጅ የሚገበርልኝ መንፈስ ነው። አሁን ያንን ቪዲዮ ባሳያችሁ ደስ ይለኛል ያ ልጅ የተናገረውን ቪዲዮ፣ ነገር ግን አሁን እንግዲህ ከቀናት በፊት አዳዲስ ነገሮችን እያየን ነው። የሚያስደነግጥ በርካታ ቻናሎች እየተዘጉ ነው። ስለዚህ አሁን ጥንቃቄ ያስፈልጋል እና ለዛ ነው ቪዲዮዎችን ለተወሰነ ጊዜ ምናልባት እንደ ማስረጃ ላላቀርብ እችላለሁ። ትረዱኛላችሁ ብዬ አስባለሁ። በርካታ ቻናሎች እንደተዘጉ ሰምቻለሁኝ። ለምንድነው ምንድነው ምናምን የሚለውን ኦፍኮርስ ማጣራት የሚያስፈልግ ቢሆንም ግን አንዳንድ ጊዜ እንግዲህ ይታወቃቸዋል። ስህተቱ ምንድን ነው የሚለውን ነገር በደንብ ሳታውቁት ጫና ላችሁ የመዘጋት አደጋ ሊያጋጥመው ይችላል። እና ከዛ አንፃር ነው ከዛ አንፃር ያው ግዴታ መስጋት ግድ ይላል እና ቪዲዮዎች ላይ የሚለቀቁ ቪዲዮዎች ላይ መጠንቀቅ ያስፈልጋል። ሪፈረንስ የምታቀርቧቸው ላይ የትኛውን እንግዲህ የሚያሰራችሁ ተቋም ይገባቸዋል። ስም ላለመጥቀስ ነው የትኛውን ነገር ይፈልገዋል የትኛውን ነገር አይፈልገውም የሚለውን በእርግጠኝነት ማወቅ ስለሚቻል ጥንቃቄ ማድረግ በተለይ ይሄ ህዳር ወር በጣም ከባድ ወር ነው፣ እና ለዛ ነው እንጂ ቪዲዮን ባሳያችሁ ደስ ይለኝ ነበር። እና ያሊ ሲናገር ምንድን ነው ያለው? መንፈሱ በሱ ላይ ያደረው መንፈስ እኔ ዝም እየተራ መንፈስ አይደለሁም፣ የህፃናት ደም ይገበርልኛል ነው እንግዲህ ገጠሪቷን ኢትዮጵያን ጨምሮ እኛም ሀገር ውስጥ ለተለያዩ ምክንያቶች በተለያዩ ምክንያቶች የህፃናቶች ደም ለመንፈስ ይገበራል እና ያንን ተንተርሶ ነው ይሄ ልጅ ያንን ያለው። እና እንደ ተራ ውሪያ አትቁጠሩት። ህፃናቶች በደንብ ይገበራሉ። ኢትዮጵያ ውስጥ አሁን የተለመደ ነገር ሆኗል። በጣም የተለመደ ነገር የሞሎክ መንፈስ ነው። ጥንት ጀምሮ ይመለክ የነበረው የሞሎክ መንፈስ ነው እና ሞሎክ ምንድነው የሚለውን ነገር ስንመለከት እንግዲህ መጽሐፍ ቅዱስ የሚነግረን ነገር አለ። ለምሳሌ ስለ ሞሎክ ከተጻፉት ውስጥ ይህንን መመልከት እንችላለን እና አብሺኒካ ዲክሽነሪ ሞሎክን በተመለከተ የሚሰጠው ትርጉም ምንድን ነው? የደቂቀ አሞንጣዎት እስራኤል ያመልኩት የነበረ ፊቱ የጥጃ እጁና ግንዱ የሰው እጆቹ ህፃን ለመቀበል የተዘረጉ፣ ምክንያቱም ህፃናቶች ናቸው የሚገበሩለት። በስተፊቱና በአንጻሩ ወደ ምስራቅ ወገን በሰባቱ ስያማት አምሳል ሰባት ቅጥርና ሰባት ደጃፍ ያለው መላኪ መሪ ጠባቂ ንጉስ ማለት ነው። ዘሌዋውያን 18 21 22 24 ላይ ደግሞ የአምልኮቱም ስርዓት ዋኖስ ለሚያቀርብ ሁለተኛው በግ ለሚያቀርብ ሶስተኛው በሬ ለሚያቀርብ አራተኛው ጥጃ ለሚያቀርብ አምስተኛው በሬ ለሚያቀርብ ስድስተኛው ይከፈታል። ልጁን ለሚያቀርብ ግን ሰባቱ ሁሉ ተከፍቶለት ለጣዖት እጅ በእጅ ይሰጣል። ስለዚህ ልጁን የሚያስረክበው ማለት ነው። ከዚያ በኋላ ካህናቱ ህፃኑን ከሞሎክ እጆች ተቀብለው በሁለት ወገን እሳት ያነዱና፣ እንግዲህ እሳት አምልኮት ነው። ከመሃል አግብተው ተወክፍ ለነ እያሉ ያሳልፉታል። ከዚህ የቀረውን ታሪክ ፈልጋችሁ መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። በተጨማሪ እንግዲህ ስለ ሞሎክ ስናወራ የህፃናት ደም የሚጠጣ መንፈስ ነው፣ ጣዖት ነው። ድሮ ይመለክ ነበረ የአምልኮ ግን ዛሬም በዘመናዊ መልክም መልኩንም ቅርጹንም እየቀያየረ ዛሬ ዘመን ላይ ደርሷል። የደቂቀ አሞን ጣዖት እስራኤል ያመልኩት የነበረ ፊቱ የጥጃና ግንዶ የሰው እጆቹ አሁን በነገርኳችሁ አይነት ሁኔታ ማለት ነው። ከዛ ውጭ ግን አሁን ደግሞ በጣም ዘመናዊ በሆነ መልኩ ሞሎክ እንዴት ነው የሚመለከው? ህፃናቶች እንዴት ነው ለሞሎክ የደም ግብር የሚሆኑት የሚለውን ስንመለከት ይህንን እውነት እናገኛለን። እንግዲህ ለምሳሌ በሀገራችን በኢትዮጵያ በየቀኑ ምን ያህል ህፃናቶች ለሞሎክ የመስዋዕት እሳት እንደሚሰጡ ምን ያሎቻችሁ ታውቃላችሁ? ሞሎክ ማለት እንግዲህ በአጭር ቃል ከመጽሐፍ ቅዱስም ላይ የምንረዳው ምንድን ነው የዲያብሎስ የመስዋዕት መሰዊያ እሳት ማለት ሲሆን በብሉይ ኪዳን ዘመን በግልጽ ህፃናት ልጆች ላይ የሚደረግ መስዋዕት ነው ህጻናት ልጆች ላይ ምስሉንም ሞሎክ ብላችሁ ኢንተርኔት ገብታችሁ መመልከት ትችላላችሁ። እና ምስሉ የሚነግራችሁ ነገር አለ። እጁን ዘርግቶ ህጻናቶችን ሲቀበል ነው የምትመለከቱት። እና በዚህ አሁን እኛ ባለንበት ደግሞ በ21ኛው ክፍለ ዘመን በአደባባይ በግል ህጻናት ልጆችን መስዋዕት ማድረግ ቀርቶ እንደ በፊቱ ማለት ነው፣ እንደ ብሉይ ኪዳን ዘመን ሳይሆን አሁን በ21ኛው ክፍል ዘመን ላይ ምንድን ነው ረቀቅ ብሎ ዘመናዊ ዘዴን ተላብሶ ነው የመጣው። ያ ምንድን ነው እንግዲህ የጤናና የቤተሰብ ምጣኔ ሀብት ተጠቃሚነት አጋንንታዊ ብሂል ነው ከገጠር እስከ ከተማ ነው ይሄ አንድ ቦታ ላይ ብቻ የተወሰነ አይደለም በመላው ዓለም ላይ በሚገኙ ሆስፒታሎችና ልብ አድርጉ ኢትዮጵያን ጨምሮ ጤና ተቋማት አማካኝነት ከብሉ ኪዳን ዘመን በተለየ በአይነቱና በመጠኑ ወደ የማይገኝለት እጅግ በጣም ብዙ ህጻናት ለሞሎክ እየተገበሩ ይገኛሉ በምን በውርጃ ስም ማለት ነው በውርጃ ስም እጅግ በጣም በርካታ ህጻናት በዓለም ላይ በየቀኑ በውርጃ ሰበብ ህይወታቸውን ያጣሉ። እንግዲህ አንድ የጽንስ ማስወጃ ሪፖርት እንዳመለከተው በአንድ ክፍለ ዘመን ብቻ ልብ አድርጉ ቀላል አሃዛ አይደለም። በአንድ ክፍለ ዘመን ብቻ በዓለማችን ላይ ከአንድ ቢሊየን በላይ ህፃናቶች በጽንስ ማስወረድ ስም ነው ልብ አድርጉ ሳይንሳዊ ድርጊት ለሞሎክ እሳት መሰዊያ በህክምናው ተቋም ታርዷል። ይሄ ማለት ምንድነው ውርጃ ተፈጽመዋል ኢንስቲቱት ማህፀን በብረት እየተጎረጎረ ደም ፈሷል። ህፃናቶቹን ለደም ግብር ውለዋል። አሁን ይሄ ለአንዳንድ ሰዎች ተራ ውርጃ ሊመስል ይችላል። አይደለም፣ አይደለም። ይሄ ለሞሎክ የሚደረግ የደም ግብር ከነገርኳችሁ ጊዜ ጀምሮ ተግባራዊ ሲሆን የነበረ አሁንም ተግባራዊነቱ ቀጥሎ ዛሬ ባለንበት በ21ኛው ክፍለ ዘመን መልኩን፣ ይዘቱን፣ ቅርጹን ቀይሮ ነገር ግን በርካታ ህፃናትን ለደም ግብር የሚያውል አጋንንታዊ አምልኮት ነውና ይሄንን ይህንን ልብ ብለን የምንመለከት ከሆነ እንግዲህ ህፃናቶች ላይ እየተደረገ ያለውን ነገር መገንዘብ ያስቸግረናል ብዬ አላምንም። እና ወደ መንፈሳዊ እንድምታው ስንመጣ ደግሞ በመግቢያና በመንደርደሪያ ላይ ያልኳችሁ ነገር አለ፣ ለዚህ መርሃግብር መነሻ የሆነኝ ማለት ነው እና እዛ ቪዲዮ ላይ እንግዲህ ልጁ ቃል በቃል የሚናገረው ነገር አለ እና ሁሌም የደም ግብር እንደሚደረግለት የደም መስዋዕት እንደሚደረግለት ያ የደም መስዋዕትነት ደግሞ የሰው ልጆች ህይወት እንደሆነ በግልጽ የተናገረበት ሁኔታ አለ እና እሱን ይዘን ስንመጣ እንግዲህ ለሞሎክ የሚደረገው አምልኮ ዛሬም ድረስ ተግባራዊ የሆነ እንደሆነ በደንብ እንመለከታለን ማለት ነው እና ከዚህ ጋር በተያያዘ እንግዲህ በርካታ አምልኮቶች አሁንም እየተደረጉ ነው። እንግዲህ ነቅተናል፣ አውቀናል፣ ተገንዝበናል፣ ሳይንስ ላይ ደርሰናል፣ ሳይንስ የደረሰበት የመጨረሻው ዘመን ላይ ደርሰናል የምንለው ሰዎች አሁንም ከባድ አምልኮ አልወጣንም። ድሮ የሚደረገውን የባድ አምልኮ አሁንም ተቀብለን የአያት የቅድም አያት የምንጅላት ምናምን የምትሉትን እያስቀጠልን ነው። ለዛም ነው እንግዲህ ከእግዚአብሔር ጋር የተጣላ ነው። እግዚአብሔር ፊቱን ከኛ የመለሰው የሰሞኑን እንኳን እየተወራ ያለውን በሽታ በተመለከተ ብዙ ማለት ይቻላል። ግን እንደነገርኳችሁ ነው። እንደዚህ ነገር የምትሰሩትን የምትሰሩበት ተቋም አሁን እየደገፈው አይደለም። በተለይ ይሄ ከክትባቶች የተያዘው ነገር በጣም አደጋ እየፈጠረ ነው። ያንን ሪቬልድ ባረጋችሁ ቁጥር ያንን ባጋለጣችሁ ቁጥር ቻናላችሁ አደጋ ላይ የመውደቅ እድሉ የሰፋ ነው የሚሆነው። እና ስለዚህ እየተጠነቀቁ መስራት ግድ ይላል ማለት ነው። ግን ስለ ጣዖት አምልኮ ካነሳን አይቀር እግረ መንገድ ይህንን ብንመለከት ደስ ይለኛል። ሰሎሞንም ለሞአብ ርኩሰት ለካሞች ከኢየሩሳሌም በምስራቅ በኩል አለው ኮረብታ ላይ የዘይት ተራራና የሙስና ተራራ 2ተኛ ነገሥት 23፡13 ላይ ለአሞንም ሕዝብ እርኩሰት ለሞሎክ መስገጃ ሰራ። ልብ አድርጎ፣ ከዛ ጊዜ ጀምሮ የነበረ ነው ማለት ነው። እንዲሁም ለአማልክቶቻቸው ያጥኑ ዘንድ ለሚሰዉ ለእንግዶች ሚስቶቹ ሁሉ እንዲሁ አደረገ። እግዚአብሔርም ሰለሞንን ተቆጣው፣ ሁለት ጊዜም ከተገለጠለት ከእስራኤል አምላክ ከእግዚአብሔር ልቡ ተመልሷልና፣ ስለዚህ ነገር ሌሎችን አማልክት እንዳይከተል አዘዘው። እርሱ ግን እግዚአብሔር ያዘዘውን አልጠበቀም። ስለዚህ እግዚአብሔር ሰለሞንን አለው፣ ይህን ስላደረግህ ያዘዝኩንም ቃል ኪዳኔና ስርዓቴን ስላልጠበቅ መንግስቱን ካንተ ቀድሼ ለባሪያ እሰጣታለሁ። ነገር ግን ስለ አባት ስለ ዳዊት በዘመንህ አላደርገውም፣ ከልጄ እጅ እቀደዋለሁ። ነገር ግን መንግስቱን ሁሉ አላፈርስም፣ ስለ ባሪያ ስለ ዳዊትና ስለመረጥኳት ስለ ኢየሩሳሌም አንድ ነገር ለልጅህ እሰጣለሁ። የሰለሞን ድክመት ይህንን አምልኮ በጣም አበረታቷል። እናም በዚህ ምክንያት ስሮ መንግስቱን ከእርሱ ገፈፈው። ምክንያቱም ሚስቱ ልጆችን ይሰው ነበርና፣ እንግዲህ የሰው ልጅ መስዋዕት ከዛ ጊዜ ጀምሮ የመጣ ነው ለሞሎክ። እግዚአብሔር ግን እንደዚህ አይነቱን አምልኮት ይጠላው ስለነበረ ቃል በቃል የተናገረው ነገር ሰምተነዋል። ይህ ነገር ዛሬም ማልቆምም ልላችሁ ስለፈለኩ ነው። መልኩን ቀይሮ ሊመጣ ይችላል። ቅድም እንደነገርኳችሁ በአለም አቀፍ ደረጃ ኢትዮጵያን ጨምሮ በርካታ ህጻናቶች ለሞሎኩ እየተገበሩ ነው። የደም መስዋእትነት እየተከፈለ ነው። እና ይሄ ነገር እንዴት ይቆማል የሚለው ስንመለከት፣ ወደኋላ መመለስ ግድ ይለናል። አንደኛ ቤታችን ውስጥ ያለውን ነገር ማጥራት ይኖርብናል። ቤታችን ውስጥ ያለውን ነገር ማጥራት ይኖርብናል ስላችሁ ደጋግመን እንደምናወራው ባዕድ አምልኮ ቤታችን ውስጥ አለ ወይ? ዛሬም ድረስ ግማሽ ጣዖት ግማሽ ታቦት ነን ወይ? ይህንን የምለው ለምንድን ነው? ብዙ ሰዎች ጠዋት ጠዋት ቤተክርስቲያን ናቸው፣ ከእሳት በኋላ ግን ቃለቻ ቤት ናቸው። ይሄ ከእግዚአብሔር ጋር እንቆቅልሽ ወይም ደግሞ ድብብቆች መጫወት ነው የሚሆነው። እግዚአብሔርን ደግሞ ምንም ነገር መደበቅ አይቻልም። ስለዚህ ጠዋት ጠዋት ቤተደጃፍ ላይ ሆነ ወይም ደግሞ ቤተ አምልኮ ቤተክርስቲያን ጋር ሆነ ከእሳት በኋላ ጥንቃይ ጋር የምትሄድ ከሆነ አስመሳይ ነህ። በርካታ እንደዚህ አይነት ሰዎች አሉ። እግዚአብሔር የተናገረው ነገር አለ አምላክህ እኔ ብቻ ነኝ ከኔ ሌላ አምላክ አታምልክ ብሏል። ያንን ግን ብዙዎቻችን እየጣሰን ነው፣ ብዙዎቻችን እየጣሰን ነው። ስለጣስነም እንግዲህ የዘራነውን እያጨድን ነው። እንደነገርኳችሁ አሁን ዓለም ላይ በርካታ በሽታ የተስፋፋ ነው። ሰዎች በድህነት አርንቋ ውስጥ ተዘፍቀዋል። ደስታ የለም፣ ሰላም የለም፣ ጦርነት ነው፣ መስማማት የለም። የተፈጥሮ አደጋ እያየን ነው፣ ብዙ ቦታ ላይ እዚህ ሀገር ላይ በሽታ ተፈጥሮ ያል ሰው ሞተ። የእኛ ነገር የሰሞኑን አጀንዳም ግምት ከታችው ማለት ነው። እርሱንም አላነሳው። ስለ ጉዳዩ በትልቀት የማነግራችሁ እንደነገርኳችሁ ነው። ቻናሎች አደጋ ላይ ስለሆኑ ስለሆነ ትረዱኝ ትረዱኛላችሁ ብዬ አስባለሁ። ስለዚህ ቻናሎችን በከፈትን ቁጥር ጠቅላላ የምንረዳው ምንድን ነው? ስለ ጦርነት። ለምሳሌ ደጋግሚ የምለው ነገር አለ። አልጄሪያን ስትከፍቱ የምትመለከቱት የሰላም ወሬ አይደለም። እንትና እንትና ተጋጩ፣ እዚህ ቦታ ላይ ይህን ያህል ስደተኛ ሞተ፣ ይህን ያህል ስደተኞች ከባህር ጀልባ ላይ እንትን ብለው ህይወታቸውን አጡ፣ እዚህ ቦታ ላይ በተነሳ ጦርነት ይህን ያህል ህፃናት አለቁ፣ ወላጆች መጠለያ አጡ። እንዲህ አይነት ነገር የሆነ በጣም ዘግናኝ የሆኑ ነገሮች ነው የምንሰማው። እግዚአብሔር ዓለምን ሲፈጥር እንደዚህ አልነበረ። አጎሳቁል አይደለም የፈጠረው የሰው ልጆች ክፋት ግን እዚጋ ደርሷል ነው። ምክንያቱም ያ የሞሎክ መንፈስ አሁንም አለ የህፃናቶችን ደም መጠጣት የሚፈልገው የህፃናቶችን ደም አዘውትሮ የሚፈልገው እንዲገበርለት የሚፈልገው የሞሎክ መንፈስ ዛሬም ድረስ አለ። እየተመለቀ ነው በብዙዎች ዘንድ፣ እየተመለቀ ነው በብዙዎች ዘንድ። ለዚህ ምን ህፃናቶች ግብር የሚሆኑት መንፈስ ሲጋለጽ የሚናገረው ዛሬም ድረስ ህፃናቶች ይገበሩልኛል የሚለው ህፃናቶች ይታረዱልኛል የሚለው ሆረር ፊልም ሆኖ አይደለም እውነታ ነው የዓለማችን እውነት ማለት ነውና። ጣዖት የሚያመልክ ማህበረሰብ ከጣዖት አምልኮ ያልተላቀቀ ማህበረሰብ ሁልጊዜ በመከራ ውስጥ ለመሆኑ አትጠራጠሩ። ይሄ ከመጽሐፍ ቅዱስ እውነት የተረዳ ነው ነው አሁንም ወደ መጽሐፍ ቅዱስ ስንመለስ ይህንን እውነት እንመለከታለን። ለምሳሌ ሁለተኛ ነገስት 161 የሮሜ ልዩ ልጅ ፋቁሄ በነገሰ በ17ኛው ዓመት የይሁዳ ንጉስ የህይወታ ልጅ አካዝ ነገሰ። አካዝ መንገስ በጀመረ ጊዜ የሀያ ዓመት ጎልማሳ ነበረ። በኢየሩሳሌም 16 ዓመት ነገሰ። አባቱም ዳዊት እንዳደረገ በአምላኩ በእግዚአብሔር ፊት ቅን ነገር አላደረገም። እርሱ ግን በእስራኤል ነገስታት መንገድ ሄደ። እግዚአብሔር ከእስራኤል ልጆች ፊት እንዳወጣቸው እንደ አህዛብ እርኩሰት ልጁን በእሳት አሳልፈው። ልብ አድርጎ፣ የሞሎክ መንፈስ ነው። በእሳት አሳልፎ ልጆችን ለደም ግብር የመስጠት ስርዓት ነው ብለናል። የሞሎክ መንፈስ በኮረብቶቹ መስገጃዎች ላይ በኮረብቶችና በለመለመ ዛፍ ሁሉ በታች ይሰዋና ያጥን ነበር ይሰዋና ያጥን ነበር። ሁለት ዜና 28 ሶስትም ላይ በሄኖምም ልጅ ሸለቆ እጣን አጠነ፣ ልጆቹንም በእሳት አቃጠለ። ልብ አድርጎ፣ ለምንም አይደለም፣ ለመስዋዕት ማለት ነው። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አህዛብ እርኩሰት ዜና ማነው? 2 ዜና 33 አንድ ላይም ምናሳም መንገስ በጀመረ ጊዜ የ12 ዓመት ጎልማሳ ነበረ። በኢየሩሳሌምም 55 ዓመት ነገሰ። ነገር ግን እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አህዛብ ርኩሰት በእግዚአብሔር ፊት ክፉ አደረገ። አባቱ ሕዝቅያስ ያፈረሳቸውን የኮረብታ መዝገጃዎች ሰራ። ለበዓል መሰዊያ ሰራ፣ የእንጨት ምስሎችንም ሰራ። የሰማይንም ሰራዊት ሁሉ ሰገደ፣ አመለካቸውም። ልብ አድርጉ፣ እግዚአብሔርን ትቶ ደም የሚጠጣ ጣዖትን ማምለክ ማለት ነው። ሜልክ ብዙን ጊዜ ለሰማዩ ንጉሥ መለኮታዊ ስም ሆኖ ይሰራበት ነበር። ለሰማይም ሰራዊት ሁሉ በእግዚአብሔር ቤት ሁለቱ አደባቢዎች መሰዊያ ሰራ። ልጆቹንም በሄኖም ልጅ ሸለቆ ውስጥ በእሳት አሳለፈ። ሟርትን ተለማምዷል። ጥንቆላና ጥንቆላ ይጠቀም ነበር። ያስቆጣው ዘንድ በእግዚአብሔር ፊት ብዙ ክፉ ነገር አደረገ። የሰራውንም ጣዖት የተቀረጸውን ምስል በእግዚአብሔር ቤት አቆመ። እስራኤል ልጆች በጣም ከባድ ነው። እንዲህ አይነት ነገሮች ዛሬም አልቆሙም፣ ነው ትልቁ ለነገራቸው የፈለግኩት ነገር። መልካቸውና ቅርጻቸውን ይቀይሩ እንጂ ዛሬም ድረስ ሕፃናቶች በየቦታው እየጠፉ ነው፣ በየቦታው እየታደኑ ነው። የተለያየ ምክንያት እንስጣቸው እንጂ በየቦታው የሚታፈኑ ልጆች የሆነ ቦታ ላይ ተገኙ፣ ሞተው ተገኙ ተብሎ ሲነገረን በየሚዲያው ችላ ብለነዋል። እንደ ትራሞት እየቆጠር ነው። ይሄ ግን የደም ግብር ነው ለሞሎክ መንፈስ፣ ከፊት ጊዜ ጀምሮ ይመለክ ለነበረው፣ የህፃናትን ደም ለተጠማው፣ እጁን ዘርግቶ ለሚቀበለው፣ በእሳት አሳልፈው ለሚሰጡት፣ ለዛ እርኩስ ዲያብሎሳዊ አምልኮ ዛሬም ድረስ እየተንከባለ ለመቶ እኛ ዘመን ላይ ደርሷል። ስለዚህ በርካታ ህፃናቶች እርስ በርስ የሚተራረዱት የሚወጋጉት ውስጣቸው ተፈጥሯዊ ወይም ደግሞ ሰዋዊ ጥላቻ ኖሮ አይደለም። የሞሎክ መንፈስ ስለሚያስገድዳቸው ነው። ደምን እንዲፈስ ስለሚፈለግ ነው። ዛሬ ዓለም ምድር ሁሉ በደም አበላ እየተመታ ነው። ስለዚህ ሁሌም ምድር ላይ ደም እንዲፈስ ይፈለጋል። ሁሌም በበሽታ፣ በጦርነት፣ በሌሎች በተፈጥሯዊ አደጋ ሰዎች እያለቁ ነው ሰዎች እያለቁ ነው። ስለዚህ ይሄንን ለምን ብለን ቆመን ስንመረምር የምናገኘው እውነት ደጋግመን የምንናገረው ነው። በባዕድ አምልኮ ውስጥ አሁንም እየተጨማለቀን ስለሆነ እግዚአብሔርን ክዶ ለሞሎክ መንፈስ የሚገብር ትውልድ ስለበዛ፣ የደም ግብር ሕፃናትን የሚገብር ትውልድ ስለበዛ፣ በዛ ውስጥ ተሸጋግሮ አለማዊ ቁስ መሰብሰብ የሚፈልግ ትውልድ ስለበዛ ስለዚህ በጥንቆላ እዚህ ጋ ሳነብላችሁ የተረዳችሁት ነገር አለ ብዬ አሳልፋል አምናለሁ። ማርትን ተለማምዷል ጥንቆላና ጥንቆላ ይጠቀም ነበር ነው። ስለዚህ አሁን ጠንቋይና ጥንቆላ በዝቷል፣ የሚያስጠነቁል በዝቷል። ስለዚህ ይሄ ነገር እስካልቆመ ድረስ የደም ግብሩ ይቀጥላል ማለት ነው። በተለይ ወላጆች ከመቼውን ጊዜ በላይ የቤት ስራ አለባቸው ከመቼውን ጊዜ በላይ ጣዖት አምልኮ ውስጥ ያላችሁ ከጣዖት አምልኮ የምትወጡበት ጊዜ ይሄ ነው ብዬ ነው የማምነው። አለበዛ ልጆቻችሁን በአንድም በሌላም መንገድ ለሞሎክ መንፈስ ግብር ትሰጣላችሁ፣ አትጠራጠሩ። ድንገት ልጅ የታመመ ሐኪም ቤት ሲሄድ ሞተ፣ ድንገት እንደዚህ የሆነ ምናምን ነው ምክንያት አንስጥ። ከመቼውም ጊዜ በላይ ልጆቻችንን ሊቀማ እጁን ዘርግቶ የመጣ የሞሎክ መንፈስ አለ። ያ ልጅ በአባ ሳሙኤል መርሃ ግብር ላይ እንደተናገረው እኔ ህፃናቶች ነቸው የሚገበሩልኝ ህፃናቶች በየጊዜ ፊት ለፊታችሁ ሲታረዱ ልታዩት ትችላላችሁ። እሱም እንዳለ ሆኖ ማለት ነው። ነገር ግን በመኪና አደጋ ሊሞቱ ይችላሉ። ከሆስፒታል መዳን የሚችሉ ልጆች ሄደው በህክምና ስህተት ሞቱ ልትባሉ ትችላላችሁ። በተለያየ ምክንያት ብቻ የልጆችን ህይወት ማጥፋት ነው የሚፈልገው ለሱ የደም ግብር ስለሆነ ይሄ ማነው። ልንገነዘበው ይገባል። ይሄን ነገር ልንረዳ ይገባል። ይሄን ነገር የማንረዳ ከሆነ ሪሜልካችንን በጨለማው አለም ውስጥ እየተነናበር ነው የምንሄደው። ከዚህ ጋር በተያዘ እንግዲህ ሁለተኛ ነገሥት 23 28 ላይ ኢዮስያስ መሠዊያዎችንና መሎጊያዎችንና መቅደሶችን እንዴት እንዳጠፋ እናነባለን። ጥሩ ንባብ ነው ግን የሚከተሉትን ጥቅሶች ደግሞ መጠቆም ያስፈልጋል ብዬ አምናለሁ። የይሁዳም ነገስታት በይሁዳ ከተሞች ባሉት የኮረብታ መስገጃዎች ላይ በኢየሩሳሌምም ዙሪያ ባሉ ስፍራዎች ያጥኑ ዘንድ የሾሟቸውን ጣዖት አምላኪዎች ለባድርጉ ካህናትን ለበዓልና ለፀሐይ፣ የሚያጥኑትን ጣዖት አምላኪዎችን አስወገደ። መወገድም አለባቸው። ጨረቃ፣ ወደ ህብረ ከዋክብትና የሰማይ ሰራዊት ማንም ወንድ ልጁን ወይም ሴት ልጁን ለሞሎክ በእሳት እንዳያሳልፍ በሄኖም ልጅ ሸለቆ ያለችውን ቶፌትን አረከሰ። የይሁዳም ነገስታት ለፀሐይ የቀደሱትን ፈረሶች በእግዚአብሔር ቤት ደጃፍ ላይ አስወገደ፣ ፀያንም ሰረገሎች በእሳት አቃጠለ። ዳግመኛም በሐዋርያት ስራ መጽሐፍ እስጢፋኖስ በሰማዕትነት ከመሞቱ በፊት በሐዋርያት ስራ 742-43 እግዚአብሔርም ዞር ብሎ የሰማይ ሰራዊት ሁሉ እንዲሰግዱ አሳልፎ ሰጣቸው። በነቢያት እንደተጻፈ እናንተ ደግሞ የሞሎኩን ማደሪያ የአምላካችሁንም የሬፋንን ኮከብ ተሰዱለትም ዘንድ ያደርጋችሁትን ምስል አነሳችሁ። ሞሎክ ንጉሳችሁ ኪዮንም ጣኦቶቻችሁ ለራሳችሁ ያደረጋችሁት የጣኦቶቻችሁ ኮከብ እና እንዲህ አይነት ነገሮች ስንመለከት ወደ መጽሐፍ ቅዱስ ታሪክ ስንመለከት የምናያቸው ነገሮች አሉ። በተለይ ከሞሎክ ጋር ከዚህ ከህፃናቶች የደም ግብር ጋር ህፃናቶች ለእሳትና ለደም ግብር ተላልፈው ከሚሰጡት ጋር ስንመለከት የዛን ጊዜ ቆመ የሚመስላቸው ሰዎች አሉ። በየዋህነት ነው። አልቆመም። የደም ግብር እንደውም ከመቸውም ጊዜ በላይ ዛሬ ተጠናክሮ የተሰራበት ስለሆነ በጦርነት ስም በርካታ ህጻናቶች እስከ ወላጆቻቸው የደም ግብር እየሆኑ ነው፣ ጦርነት ላይ እየሞቱ ነው። በተለያየ ቦታ ላይ በተፈጥሮ አደጋ በርካታ ህፃናቶች ህይወታቸውን እያጡ ነው። እና ዓለም ከመቼውም ጊዜ በላይ ጤና ያጣችበት ጊዜ ዛሬ ነው። ሰው ሁሉ ትቶ ግን ጭፈራ ላይ ነው ያለው። ሰው ሁሉ ችላ ብሎ ግን ፈንጠዝያ ላይ ፌሽታ ላይ ነው ያለው። ስለዚህ መጥቶ እንዲህ አይነት እሳት እስኪበላ ከእግዚአብሔር ራስን አድርቆ ሁሌም ራስን በፈንጠዛ ውስጥ መክተት ፌሽታ ውስጥ መክተት ከዚህም በላይ ዋጋ ያስከፍላል። ነገ ከነገ ወዲያ ሊመጡ የሚችሉ ነገሮች በእርግጥ በጣም አስፈሪዎች ናቸው። ይሄ ለማስፈራራት ወይም ደግሞ እኛ መርዶ ነጋሪ የሆነን አይደለም። ሰው እውነቱ ሲነገረው ይናደዳል። ሰው እውነቱ ሲነገረው ያንን ደብቆ ሌሎች ነገሮችን ለማታላይነት የተዘጋጁለትን ወጥመዶች አእምሮን የሚያጥቁትን ወጥመዶች ነው አምልኮ የሚይዛቸውና ያ ትክክል አይደለም። ስለዚህ ልጆቻችንን ከሞሎክ ደም ከሚገበርለት መንፈስ መጠበቅ የምንፈልግ ከሆነ የምንዘጋጅበት ጊዜ አሁን ነው ማለት እፈልጋለሁ። እንግዲህ የዛሬ ምርሃ ግብር የተከታተላችሁት ነበረ። ጥንቃቄ እናድርግ፣ ወደ እግዚአብሔር እንመለስ ከባዕድ አምልኮ ንውጣ፣ ከጣውት አምልኮ ንውጣ፣ ከዲያብሎስ አምልኮ ንውጣ። ለተራ የዓለም ቁስ ብለን ልጆቻችንን የምንገብር ሰዎች ጥንቃቄ እናደርግ ብቻ አይደለም፣ ከዚህ ድርጊታችን እንቆጠብ። ምክንያቱም በትሩን ስለማንችለው የእግዚአብሔርን በትር መቋቋም ስለማንችል ያ ደግሞ ስለማይቀር ማለት ነው። እና ልብ ያለው ልብ ይስማ፣ ጆሮ ያለው የአድምጥ ማለት ትፈልጋለው። በቀጣይ እንግዲህ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም ያጋስተ